እርሱን ለመመገብ ስትል ተርባ ያሳደገችውን እናቱን ሚስቱ ስትደበድባት ተመለከተ። ለአራት ወራቶች ያህል አሮጊት እናቱ የሚስቱን ጥፊ፣ ስድብና ጭካኔ ተቋቁማ ስትኖር ልጇ ሥቃይዋን ማየት አቅቶት ታውሮ ነበር። ነገር ግን ኢማኑኤል በመጨረሻ አይኖቹን ገልጦ እውነቱን ሲመለከት ሁሉም ነገር በአንድ ቅጽበት ተቀየረ። አፈቅራታለሁ ብሎ የሚያስባት ሴት እውነተኛ ፊቷን አሳየችው። ሊጠብቃት ያልቻላት እናቱም ፍጹም ጥንካሬዋን ገልጣ አሳየችው። ቀጥሎ የተፈጠረው ክስተት ቤተሰቡን በታትኖ ከበፊቱ የበለጠ ጠንካራ አድርጎ ዳግም ገነባው። የኢማኑኤል ምርጫም የሚያውቁትን ሁሉ ያስደነገጠ ነበር። እናቱም ይቅርታ ያደረገችለት መንገድ ልባቸውን ለዘላለሙ እንደነካው ይቀራል። ደገፍ ብላችሁ ተቀመጡና ይህንን የማይረሳ የክህደት የመንቃት በልጅና በእናት መሃል ስላለው የማይሰበር ቁርኝት የሚያጠነጥን ታሪክ እንድትከታተሉ ግብዣችን ነው። ከመቀጠላችን በፊት ግን ለዚህ አይነት ድንቅ ታሪኮች ቻናሉን ሰብስክራይብ በማድረግ እንድትከታተሉና ይህንን ቪዲዮም ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። ታላቅ የምሥራች በመሃል ፒያሳ ከሜሪት ፕሮፐርቲስ 70 ፐርሰንት ሲከፍሉ 30 ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ ሁለት መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የወብ መንደራችን ሁለት ቤዝመንት ያለው እስከ አራተኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ አምስተኛና ስድስተኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በ10 ፐርሰንት ቅድመክፍያ ቅድመ ክፍያ ከ441 ሺ ብር ጀምሮ የቤት ባለቤት ይሆኖ። ወከባ በማያጣው የከተማው አውራ ጎዳና ላይ ፀሐይ በመጥለቅ ላይ ነበረች። ከስራ ወደ ቤት ለመሄድ በሚጣደፉ ሰዎች ላይ የመኪና ትላክሶች ለጉድ ጮኹ ይዘዋል። ረጃጅም በሮችና ቆንጆ ቤቶች ከሚገኙበት ጥሩ ሰፈር ላይ ካለው አንዱ ቤት ግቢ ፊት ለፊት የኢማኑኤል ታክሲ ደርሶ ቆመ። ኢማኑኤል ጠንክሮ የሚሰራ ስኬታማ ሰው ነው። ለሥራ ጉዞ ወደ ሌላ ከተማ ለሶስት ቀናቶች ያህል ሄዶ ነበረ። ውድ ሚስቱን ሊዛንና፣ ሁሉም ሰው ማማ እያለ የሚጠራትን ውድ እናቱን ድንገት ወደ ቤት በመምጣት ሊያስደንቃቸው ፈልጓል። አመሰግናለሁ ሹፌር፣ አለ ኢማኑኤል ለሹፌሩ ክፍያ እየከፈለ ትንሽ ሻንጣውን ይዞ በፊቱ በር ድምፅ ሳያሰማ ቀስ ብሎ ሄደ። ሾልኮ በመግባት ድንገት ሳያስቡት ደርሶ ቤተሰቦቹን ለማስደነቅ ነበር ያስበው ነገር፣ ግን ወደ ቤቱ በመሄድ ላይ ሳለ ደሙን ያቀዘቀዘውን ነገር ሰማ። ጥፊ ነበረ። ከቤቱ ውስጥ ከፍተኛ የስቃይ ለቅሶ ድምፅ ሰማ። የእናቱ ድምፅ ነበረ። በልጅነቱ እንዲተኛ ሽሮ ይለው የነበረው የሚያውቀው ድምፅ ነበረ። ኢማኑኤል ቦርሳውን ጥሎ በጀርባ በር በኩል እየሮጠ ገባ። በሩን ገፍቶ ከፈተው። ከዛም ዘመኑን ሙሉ የሚረብሸውን ነገር ተመለከተ። ሚስቱ ሊዛ በአሮጊት እናቱ ላይ እንደ ጨካኝ ንግሥት ተከምራበታለች። ማማ በማዕድ ቤቱ ወለል ላይ ወድቃለች። ደካማ እጇ ፊቷን ለመጠበቅ እየሞከረ ነው። ጉንጮቿ ቀልተዋል፣ አብጠዋልም። እንባዋ ልክ እንደተሰባበረ ወንዝ በተጨማደደው ጉንጮቿ ላይ እየወረደ ነው። ሊዛ እጅ በአየር ላይ ተነስቷል። አሮጊቷን ድጋሚ ለመምታትም ተዘጋጅቷል። እባክሽን እኔ ልጅ በጣም አዝናለሁ ስትል ማማ አንሾካሾከች። ድምጿ በፍርሃትና በስቃይ ይንቀጠቀጥ ነበር። አንቺም ማትረቢያ ሮጊት፣ ስትል ሊዛ ጥላቻ በተሞላ ድምጿ ጮኸች። ከኩሽና ራቂ ብዬሽ ነበር አለቻት። ኢማኑኤል ይህንን ጉድ ሲያይ ልቡ ከደረቱ ውስጥ ተገንጥሎ የወጣ መሰለው። አይኖቹን ማመን አልቻለም። የራሱ ሚስት፣ የሚወዳትና የሚያምናት ሚስቱ እናቱን እየደበደበቻት ነበር ለእርሱ የትምህርት ቤት ክፍያ ለመክፈል ስትል በቆሎ በመንገድ ላይ ሸጣ ያስተማረችው እናቱን እሱ መብላት እንዲችል ተርባ ያሳደገችውን እናቱን። ሊዛ ሲል የኢማኑኤል ድምፅ በእቃ ቤት ውስጥ እንደ ነጎድጓድ አስገመገመ። ሁለቱም ሴቶች ዘለሉ። ሊዛ ተሽከርክራ ዞረች። ባሏን በሩ ላይ ቆሞ ስትመለከተው ጊዜ ፊቷ በድንጋጤ አመድ መሰለ። ማማ ልጇን በስቃይ በህፍረትና በመጨረሻ የሆነ ሰው ስቃይዋን ስላየላት በሚሰማ የፋታ ስሜት በተሞሉ ዓይኖች አየችው። ዘወትር በሳቅና በማማ ጣፋጭ ምግቦች መዓዛ ይሞላ የነበረው ማዕድ ቤት አሁን አስፈሪ ምስጢር የሚኖርበት ቦታ መስሏል። የኢማኑኤል እጆች እየተንቀጠቀጡ ነው። የሠራ አካላቱ በቁጣና በልብ ስብራት እየራደ ነበረ። ይህ ሁሉንም ነገር የቀየረ ቅጽበት ሆነ። አንድ ልጅ ባገባት ሴትና ሕይወት በሰጠችው ሴት መሃል መምረጥ ያለበት ቅጽበት ነበር። ኢማኑኤል እናቱ ወደ ወደቀችበት ወለል ጋር እየተጣደፈ በመሄድ ቀጥ አድርጎ ከወደቀችበት እንድትነሳ ረዳት። እግሮቿ በነፋስ እንደሚንቀጠቀጥ ቅጠል እየተንቀጠቀጡ ነበር። ሊዛ በመታቻት ከንፈሯ ላይ ያለውን ስንጥቅ ተመለከተና፣ ማማ ደህና ነሽ? ምንድን ነው የተፈጠረው እዚህ? ሲል ኢማኑኤል ጠየቀ። ድምፁ ረጋ ያለና ደግነት የሞላበት ነበረ፣ የእናቱን ክንድ እንደያዘ። ነገር ግን ማማ መልስ መስጠት ከመቻሏ በፊት ሊዛ መጮህ ጀመረች። ሰድባኝ አለች አለች ሊዛ ወደ አሮጊቷ ጣቷን እየጠቆመች፣ አባካኝነሽ አለችኝ መጀመሪያ የተነኮሰችኝ እርሷ ናት አለች። ኢማኑኤል ግራ በመጋባትና በቁጣ በተሞሉ አይኖች ሚስቱን ተመለከታት። አባካኝ ስላለችሽ ነው እናቴን የምታሻት አላት። ሊዛ እጇን አነባብራና አገጯን ቀና አድርጋ በመቆም አንዲት የገጠር ሴት በባሌ ቤት ውስጥ እንድትንቀኝማ አልፈቅድላትም አለችው። አሁንም እየተንቀጠቀጠች ያለችው ማማ ዝቅ ባለና ከሹክሹክታ ባልተናነሰ ድምፅ፣ የኔ ልጅ የተራረፉ ትንሽ ሾርባዎች አትጣያቸውን ያልኳት፣ ቢያገኙት ደስተኛ የሚሆኑ የራባቸው ሰዎች አሉ፣ ከምትደፊው ለእነሱ ቢሰጥ ይበጃል ያልኳል። ኢማኑኤል የሆነ ሰው የበረዶ ውሃ በጭንቅላቱ ላይ የደፋበት መሰለ። እናቱ ሊዛን ምግቦችን እንዳታባክን የጠየቀቻት እና በዚህም ሊዛ እናቱን እንደደበደበቻት። ሊዛ ትልቅ ሴት እኮ ናት፣ እናትሽ እኮ ናት፣ እንዴት ትመቻታለሽ? የኢማኑኤል ድምፅ ጎላ ማለት ጀመረ። እኮ የኔ እናት። ሊዛ ሳቀች፣ ግን የደስታ ሳይሆን የፌስ ሳቅ ነበረ፣ ጭካኔና ቅዝቃዜ የሞላበት ሳቅ። እናቴ አይደለችም ሁሌ ትከታተለኛለች፣ ሁሌ ትፈርድብኛለች፣ ሁሌ እዚህ ቤት እንዳልሆንኩ እንዲሰማኝ ታደርገኛለች። ኢማኑኤል ሚስቱን ለመጀመሪያ ጊዜ እንደሚመለከታት አይነት ስሜት እያደረበት ተመለከታት። ፊቷ ተኮሳትሯል፣ በቁጣና በጥላቻ ስሜትም ተወጣጥሯል። ሲያገባት የነበረችው ደግ ሴት የት ሄደች? ገረመው። ይህ ቤታችን ነው ሊዛ፣ ማማም የምትኖረው እዚህ ነው፣ እንግዳ አይደለችም፣ የአንቺም እናት ናት። የእኔ እናት አይደለችም ስትሊዛ ጮጅ ሽንት ቤት እንዴት በአግባቡ መጠቀም እንዳለባት እንኳ የማታውቅ ቃሮኪት አሽከር ለመሆን አይደለም የፈረምኩት። እነዚህን የጭካኒ ቃላቶች ሲሰሙ የማማ አይኖች እንደ አዲስ በእንባ ተሞሉ። ህፍረት ተሰምቷቸውም አይናቸውን ወደ ወለዱ ደፉ። ኢማኑኤል ልቡ ሺ ቦታ የተከታተፈ መሰለው። ሊዛ ባደረገችው ነገር ብቻ ሳይሆን ሌሎች ነገሮችንም ማስታወስ በመጀመሩ ነው። ከዚህ በፊት ችላ ሲላቸው የቆዩ ትንንሽ ነገሮችን ሁሉ አስታወሰ። ማማ በሀገሯ የገጠር ቋንቋ ለዛ ስታወራ ሊዛ እንዴት አይኖቿን እያዞረች ርጅ ታላግጥባት እንደነበረ ትዛለው። ማማ የምታበስላቸው ምግቦች በጣም ይሰነፍጣሉ ብላ ሁሌ ታቀርብ የነበረው ቅሬታ ትዛለው። ማማ ተረቶችንና የቆዩ ታሪኮችን ለመናገር በምትፈልግ ጊዜ ሁሉ ሊዛ ሰበብ ፈልጋ ክፍሉን እንዴት በፍጥነት ለቃ እንደምትሄድ አስታወሰ። ለምን ያህል ጊዜ የነበረ ይህ ነገር ሲፈጠር የከረበው ሲል ድምፁ እየተንቀጠቀጠ ኢማኑኤል ጠየቀ። ምን ማለት ነው ስትል ሊዛ ጠየቀች። አሁን ግን አይኖቿ አይፈሩ ይመስላል። እኔ እዚህ በሌለው ጊዜ እናቴን ስትበድያት ምን ያህል ጊዜ ሆነሽ? ሲል ጠየቃት። የሊዛ አፍ ከውሃ እንደወጣ አሳ ተከፍቶ ተዘጋ። የምትመልስበት ቃላቶች ማግኘት አልቻለችም። ማማ የልጇን ክንድ በእርጋታ ደጋችው። የኔ ልጅ እባክህን በእኔ የተነሳ ትጣላ በትዳር ላይ ችግር ልፈጥርባ አልፈልግም አለችው እናቱ ነገር ግን ኢማኑኤል የእናቱን የደግነት ቃላቶች እያዳመጠ አልነበረም። ወደ ቤት ሁልጊዜ ሲመጣ እናቱን አዝና ያያት ስለነበረው ጊዜ እያሰላሰለ ነበር። እራት ተሰብስበው ሲበሉ ሁልጊዜ በዝምታ ስለምታሳልፈው ቅጽበት፣ ብዙ ሳትናገር ሁሌ ወደ አልጋዋ ስለምትሄድበት ምክንያት፣ እንዴት ይህ ሁሉ በእናቱ ላይ ሲደርስ እርሱ ሊታወር ቻለ። ኢማኑኤል በማዕድ ቤቱ በር ላይ ቅዝቅዝ ብሎ ደንግጦ ቆሟል። ልቡም ሺህ ቦታ ተቆራርጧል። እንዴት ያገባት ሴት ሁሉን ነገር የሰጠችውን ሴት ልትጎዳት ደፈረች? የእናቱን የበለዙ ፊቶች ሲመለከት ልክ ግድቡን ጥሶ እንደሄደው ወንዝ ትዝታዎች ወደ አእምሮ ይጎርፉ ጀመር። ድሮ ድሮ ኢማኑኤል ህፃን ልጅ ሆኖ ሳለ በቤታቸው አባት አልነበረው። አባቱ የሞተው ኢማኑኤል የሁለት ዓመት ልጅ እያለ ነበረ። ስለዚህ ኢማኑኤልና እናቱ ብቻ ናቸው በሰው በተጨናነቀው የከተማው ክፍል በሚገኝ ቤት ውስጥ የሚኖሩት። የማማ እውነተኛ ስም ግሬስ ነው። ነገር ግን ሁሉም ሰው ማማ እያለ የሚጠራት በሰፈሩ ውስጥ ላሉት ህፃናቶች ሁሉ ደግ ስለሆነች ነበር። በደግነት የሚዳብሱ እጆችና ከልብ የሆነ ፈገግታ ከፊቷ ላይ አይጠፋም። ደክሟት እንኳ ሁልጊዜ ኢማኑኤልን አቅፋ ታሪኮች ትነግረዋለች። ነገር ግን ሕይወት ለእነርሱ በጣም በጣም ከባድ ነበረ። ሁልጊዜ ጠዋት ገና ጎህ ሳይቀድ ማማ 12 ሰዓት ሲል ከእንቅልፏ ትነቃለች። በትልቅ ብረት ድስት በቆሎ ትቀቅላለች ከዛም በትልቅ ጎድጓዳ ሳህን ላይ አድርጋ ከባዱን ጎድጓዳ ሳህን በጭንቅላቷ ትሸከምና በስራ ጥርፊያ ወደ ተሞላው መንገድ ይዛው ለመሸጥ ትሄዳለች። ትኩስ በቆሎ፣ ጣፋጭ በቆሎ ፈላጊ እያለች ቀኑን ሙሉ ስትጣራ ትውላለች። ትኩስ በቆሎ፣ ጣፋጭ በቆሎ፣ ኑና ግዙ! ዝናብ ቢጥልም እንኳ በቆሎዋን ለመሸጥ ትሄዳለች። ይብረዳት፣ ትርጠብ እንጂ ቤት በፍጹም አትቀመጥም። ምግብ ለመግዛትና ለኢማኑኤል ትምህርት ቤት ክፍያ ገንዘብ ማግኘት ያስፈልጋታል። አንዳንድ ጊዜ በቂ ምግብ ሳይኖር ሲቀር ማማ የራሷን ድርሻ ሩት ተሰጠውና ዛሬ እኔ ያራበኝም የኔ ልጅ አንተ ብላ ትለዋለች። ነገር ግን ኢማኑኤል የማማ ሆድ የረሃብ ጩኸት ሲያሰማ ይሰማዋል። ምን ያህል እንደ ከሳችም ይታዘባል። ሕፃን ልጅ ሆኖ እንኳ ማማ ምግቧን የምትሰጠው ከራሷ በላይ ስለምትወደው እንደሆነ ያውቃል። ሲመሽ የቤት ስራውን በትንሽ የሻማ ብርሃን እየታገዘ ሲሰራ ማማ ካጠገቡ ትቀመጣለች። በደንብ ማንበብና መጻፍ አትችልም፣ ነገር ግን በኩራት አይኖች ትመለከተዋለች። ጠንክረህ አጥና የኔ ልጅ ስትል አንሾካሾቀችለት። ሁሉንም በሮች የሚከፍትልህ ቁልፍ ትምህርት ነው። አንድ ቀን ትልቅ ሰው ትሆናለህ። አሁን እንደምንታገለው መታገል አይኖርብህም። ኢማኑኤል ጭንቅላቱን በእሽታ በመነቅነቅ የበለጠ ጠንክሮ ማጥናቱን ቀጠለ። እናቱን ማኩራት ይፈልጋል። እናቱ በዝናብ እየሄደች ሁለተኛ በቆሎ እንዳትሸጥ ለማድረግ ሲል ስኬታማ መሆንን ይፈልጋል። ዓመታቶች አለፉ። ኢማኑኤል ረጅምና ብልህ ልጅ እየሆነ ያደገ፣ በክፍሉ ውስጥ ምርጥ ተማሪ ነበረ። ነገር ግን ማማ እያረጀችና የበለጠ እየደከመች ሄደች። ከባድ ቅርጫቶችን በመሸከም ብዛት ጀርባዋን ያማታል። ተጨማሪ ገንዘብ ለማግኘት እያለች የሌሎች ሰዎችን ልብስ ከማጠቧ ብዛት እጆቿ ሻክረዋል። ኢማኑኤል ወደ ዩኒቨርሲቲ ለመሄድ ሲዘጋጅ በቂ ገንዘብ አልነበራቸው። የትምህርት ቤት ክፍያውም በጣም ውድ ነው። አትጨነቂ ማማ፣ አለ ኢማኑኤል። አሁን ልሰራና በኋላ ዩኒቨርሲቲ ልሄድ እችላለሁ። ነገር ግን ማማ ጠበቅ አድርጋ ጭንቅላቷን በአሉታ ነቀነቀች። በፍጹም አይሆንም። የኔ ልጅ ወደ ዩኒቨርሲቲ አሁን ትሄዳለህ። እኔም መንገድ እፈልጋለሁ አለችው። በዚህም ማማ የበለጠ ጠንክራ መስራት ጀመረች። ቀን ቀን በቆሎ ትሸጣለች። ማታ ማታ ደግሞ የሰዎችን ልብስ ታጥባለች። ከጎረቤቶቿም ገንዘብ ተበደረች። ያላትን አንድ ውድ ነገር የሆነውን የወርቅ እጅ አምባሯንም ሸጠች። ይህ ለወደፊትህ ነው አለችው ለኢማኑኤል፣ ገንዘቡን በእጁ ላይ ያስቀመጠች የመጣህበትን እንደማትረሳ ቃል ግባልኝ፣ ቃል ግባልኝ፣ ፍቅር ከገንዘብ በላይ አስፈላጊ መሆኑን እንደምታስታውስ። ኢማኑኤል ቃል ገባ። እናቱንም አጥብቆ አቅፎ በሙሉ ልቡ ቃል ገባላት። እናቱ የገባችለት ቃልም ተሳካ። ኢማኑኤል ወደ ዩኒቨርሲቲ ገባ፣ ቢዝነስም አጠና። ብልህ ልጅ ነበረ፣ ጠንክሮም ሰራ። ከተመረቀ በኋላ ወዲያውኑ ጥሩ ስራ አገኘ። በጥቂት ዓመታት ጊዜ ውስጥ አልሞት ከሚያውቀው በላይ የሆነ ገንዘብ ሰራ። ቆንጆ ቤት ገዝቶ ማማ ከእርሱ ጋር እንድትኖር ይዟት መጣ። በሕይወቷ ለመጀመሪያ ጊዜ ማማ የራሷ ክፍል፣ የራሷ አልጋና የምትፈልገውን ያህል ምግብም ማግኘት ቻለች። ኢማኑኤልም ደስተኛ ነበረ። እናቱን ለመንከባከብ የገባውን ቃል ጠበቀ። ህይወት ቆንጆ ሆነ። ትዝታዎቹ ሁሉ ኢማኑኤል ልቡን እንደ መብረቅ መጥቶት በአንድ ወቅት እርሱን ለመመገብ በዝናብ ውስጥ ባዶ ኩሯን ስትሄድ የነበረችው ሴት፣ እርሱ ሰው እንዲሆን ስትል ሁሉን ነገር የተወች ሴት እርሱ በሚኖርበት ተመሳሳይ ጣራ ስር እየኖረች ስትሰቃይ፣ እርሱ በስኬት ጩኸትና በአዲስ ህይወት ምቾት ታውሮ ማየት አልቻለም። ሊዛ፣ አለ ኢማኑኤል። ዛሬ ማታውኑ ይህንን ቤት ለቀሽ እንድትወጭ እፈልጋለሁ። የሊዛ አይኖች ባለማመን ፈጠጡ። ምን ከምርህ ሊሆን አይችልም አለች። በጣም ከምሬ ነው አለ ኢማኑኤል። ድምፁ የበለጠ እያየለና እየጠነከረ ሄደ። እቃሽን ሸክፊና ሄጭልኝ። ከዚህ ከኔ ያስበለጠህ እርሷን መረጥክ ስትል ይዛ ጣቷን በመጠየፍ ወደ ማማ እየጠቆመች ጠየቀች። እኔ እኮ ሚስትህ ነኝ። እርሷ ኮ እኛ ጋር እንድትኖር ስለፈቀድንላት ብቻ ልታመሰግነን የሚገባት ተራሮጌት ብቻ ናት። ሊዛ እናቱን ተራ አሮጌት ብላ ስትጠራት በሰማ ጊዜ ኢማኑኤል ውስጡ ያለ የሆነ ነገር ልክ እንደ ደረቅ ልምጭ ቀጭ ሲል ተሰማው። ያቺ አሮጌት ሴት አለ ኢማኑኤል፣ ድምፁ ጎላ ማለት ጀመረ። በሐሩርና በቁር በቆሎ እየሸጠች ያስተማረችኝ ሴት ናት። ያቺ አሮጌት ሴት እኔ መብላት እንድችል የተራበችልኝ ሴት ናት። ያቺ አሮጌት ሴት በታመምኩ ጊዜ በጀርባ አዝላኝ ያለቀሰች ናት። አንቺ አንቺ ደግሞ እንደምንም ሳትቆጥር የደበደብሻት። የሊዛ ፊት በቁጣ ቀይ ሆነ። የትም አልሄድም፣ ይህ የኔም ቤት ነው አለች። አይ አለ ኢማኑኤል ጠበቅ አድርጎ ይህ የኔ ቤት ነው፣ እናም የእናቴ ቤት ነው። ከእንግዲህ አንቺ እዚህ ተቀባይነት የለሽም። ማማ የልጇን ሸሚዝ ረጋ አድርጋ ጎተተች። የኔ ልጅ እባክህን ተው፣ በእኔ የተነሳ ትዳርህን አታፍርስ። እኔ ወደ ገጠር ተመልሼ መኖር ይችላለሁ ኢማኑኤል አጎንብሶ የእናቱን ያበጠ ፊት ተመለከተ። እምባው መጣ። ማማ የትም አትሄጂም፣ ይህ ቤትሽ ነው። ከማናችንም በበለጠ እዚህ መኖር የሚገባሽ አንቺ ነሽ። ሊዛ በምሬት ሳቀች። ትጸጸትበታለ በዚህ ውሳኔ ኢማኑኤል ያጣው ሲገባ፣ ዳዴ እያልክ ወደ እኔ ትመጣለ ያጣሁት ሲል ኢማኑኤል ጠየቀ ሚስቱን፣ በአዲስ ዓይን እያየ በእናቴ ላይ እጇን ያነሳችለት ነው ሚስቴን ያጣሁት ያገባኋት ሴት ንጹህ ሴት በፍጹማት ጎዳም ነበረ። ከእንግዲህ አንቺ ያችን ሴት አይደለሽም። የሊዛ በራሴ የመተማመን ፈገግታ መጥፋት ጀመረ። ለመጀመሪያ ጊዜ የተጨነቀች መሰለች። ኢማኑኤል እባክህን አለች። አሁን ድምጿ መለሳለስ ጀምሯል። ይህንን ነገር መፍታት እንችላለን። ለእናት ጥሩ ለመሆን እሞክራለሁ አለች። ነገር ግን ኢማኑኤል ጭንቅላቱን በአሉታ ነቀነቀ። አሁን ለመሞከር በጣም ረፍዷል ሊዛ፣ ጉዳቱ ደርሷል። ባሏ ማምረሩን ሊዛ ልብ እንዳለች ድርጊቷ ፈጽሞ ጠብቃው የማታውቀውን ውጤት እንዳመጣባት ገባት። የዛን ዕለት ምሽት ኢማኑኤል ክፍሉ ተቀምጦ ስለተፈጠረው ነገር ሁሉ ማሰብ ጀመረ። ሊዛ በመጨረሻ ወደ እህቷ ቤት ሄዳለች፣ ግን አንዳንድ ነገሮችን ለማስተካከል ነገር ተመልሳ እንደምትመጣ ተናግራለች። ሆኖም ኢማኑኤል ከእንግዲህ ምንም አይነት ነገሮችን ማስተካከል አይፈልግም። ስለ ትዳሩ ሁሉንም ነገር እየጠየቀ ነበረ። ከሦስት ዓመታት በፊት ስላገባት ሴት ማሰብ ጀመረ። ደግና አዛኝ ሴት ነበረች። ለማማ ፈገግ ብላ እንደምትንከባከባት ቃል ገብታለት ነበረ። ያቺ ሴት የት ሄደች? አልጋው ላይ ጋደም እንዳለ ኢማኑኤል የበለጡ አሰቃቂ ቅጽበቶችን አስታወሰ። ማማ ስለ ድሮ ጊዜያቶች ታሪክ መናገር ስትጀምር ሊዛ እንዴት እንደምታቋርጣት ትዝዛለሁ። ለገጠር ታሪኮች ጊዜ የለንም ትል ነበረ። ሊዛ የውሸት ፈገግታ እያሳየች ሊዛ ለራሷ ውድ ምግቦችን ገፍታ ማማ ተራሩዝና ባቄላ እንድትበላ ስጋና አሳ እንዳታገኝ ለጤና ሺሄ ይሻልሻል ስትላት የነበረው ጊዜ ትዝ አለው ሊዛ ማማን እንደ ህፃን እንዴት ታናገራት እንደነበረ አስታወሰ እሱን ሪሞት አይንኩ ማማ እንዴት በአግባቡ መጠቀም እንዳለበት አያውቁም ትላቸው ነበረ እነዚህ ሁሉ ትውስታዎች ኢማኑኤልን ሆዱን አሳመሙት እናቱ ለወራቶች የስሜት ስቃይ ሲደርስባት እርሱ ግን ለማየት ታውሮ ነበረ በማግስቱ ጠዋት ሊዛ አበባዎችንና የውሸት ፈገግታዋን ይዛ ተመለሰች ኢማኑኤልን ውድ አለች በፍቅር በሚመስል የድምፅ ቅላሴ። ስለ ትናንቱ በጣም አዝናለሁ፣ ትንሽ ጭንቀት ውስጥ ነበርኩ። አንተንና ማማን ምን ያህል እንደምወዳችሁ ታውቃለህ። ነገር ግን ኢማኑኤል ከእንግዲህ አይሞኝም። አሁን በውሸት ደግነቷ ውስጥ ትክክለኛ ማንነቷን ማየት ችሏል። ሊዛ አላት፣ በተረጋጋ የድምፅ ቅላሴ። ምሽቱን ሙሉ ሳስብ ነው ያደርኩት። ትዳራችን ፈርሷል። የሊዛ ፈገግታ በደረቅ አሸዋ ላይ እንደፈሰሰ ውሃ ተኖ ጠፋ። ምን ከምድር ሊሆን አይችልም አንድ ትንሽ ጥል ብቻ እኮ ነይ አንድ ትንሽ ጥል ሲል የኢማኑኤል ድምፅ ጎላ ማለት ጀመረ እናቴ እንደምድበሸታል እኮ ሊዛ ለወራቶችም የስሜት ጫና ስታደርጊባት ነበረ እኔም ይህንን ለማየት ደድቤ ነበረ እኔ ማንንም አልበደልኩም ስትል ሊዛ ተቃወመች እንድታከብረን ብቻ ነው የፈለግኩት አይ አለ ኢማኑኤል ጭንቅላቱን በአሉታ እየነቀነቀ ልትቆጣጠሪያት ነው የፈለግሽው አንቺ ትልቅ እንደሆንሽ እንዲሰማሽ እርሷ ትንሽ እንደሆነች እንዲሰማት ማድረግን የፈለግሽው። በእርሷ ላይ ፊቴን እንዳዞር ተልእኮ ይዘሽ ነው የተነሳሽው። ይህ ፍቅር አይደለም ሊዛ፣ ይሄ ጭካኔ ነው። የሊዛ አይኖች በእንባ ተሞሉ፣ ነገር ግን ኢማኑኤል የንዴት እንጂ የሐዘን እንባዎች አለመሆናቸውን አይቷል። ከእኔ ያስበልጠህ እርሷን መረጥክ፣ አለች ሊዛ በምሬት ከሚስትህ አስበልጠህ አንዲት አሮጊትን መረጥክ። ኢማኑኤል በንዴት በተሞሉ አይኖች ሊዛን ተመለከታት። አይ ሊዛ፣ ጭካኔን አንቺ መረጥሽ፣ እኔ ርኅራሄን መረጥኩ አላት። ሊዛ የኢማኑኤልን ሐሳብ ለማስቀየር ሁሉንም ነገር ሞከረች፣ አለቀሰች፣ ለመነችው፣ እንደምትለወጥለትም ቃል ገባች። ግን ኢማኑኤል ወስኖ ነበረ። ዛሬ ለጠበቃ እደውላለሁ አላት። ፍች ማድረግ ፈልጋለሁ። የሊዛ ፊት በድንጋጤ አመድ መሰለ። ፍች? ለዚህ ብለህ ኢማኑኤል? በጣም ስሜታዊ ይሆንክ ነው ስለዚህ ጉዳይ በአግባቡ እናስብበት። ሌሊቱንም ሙሉ አስቤበታለሁ፣ አለ ኢማኑኤል ጠበቅ አድርጎ። ያገባኋት ሴት ደግና ሰው ወዳድ ነበረች፣ ነገር ግን ፊት ለፊቴ የቆመችዋ ሴት ጨካኝና ልብ የሌላት ናት። ከእንግዲህ ማን እንደሆንሽ ሁሉ አላውቅም። ሊዛ እርሷ ሰለባ እንደሆነች አድርጋ ታሪኳን ለማዞር ሞከረች። እናትህ ከመጀመሪያውም ጀምሮ ወዳኝ አታውቅም። ሁልጊዜም እንደ ባይተዋር እንዲሰማኝ ለማድረግ ስትሞክር ነበረ እኔ ራሴን ብቻ እየተከላከልኩ ነው። ነገር ግን ኢማኑኤል የእርሷን ውሸቶች ከእንግዲህ እያዳመጠ አልነበረም። ማማ፣ ስለ አንቺ አንድን መጥፎ ቃል ተናግራ አታውቅም። እየጎዳሻት እንኳ ከአንቺ ጋር እንዳልጣላ ስትለምነኝ ነበር። አንቺ ቤተሰቤን ለማጥፋት ስትሞክሪ፣ እርሷ ግን ትዳሬን ለመታደግ እየጣረች ነበረ። እዛ ምንም ነገር ብትል የኢማኑኤልን ሐሳብ ልታስቀይረው እንደማትችል ተገነዘበች። ያገባችው ወንድ ሄዶ እውነተኛ ቀለሟን ማየት በሚችል ሰው ተተክቷል። ደህና ስትል ጮኸች ውድ እናትህን ይዛሃት ዞር ሁለታችሁም አንዳችሁ ለሌላኛችሁ ወትሮም ትገባላችሁ ስታረጅና ብቻን ስትሆን ያን ይጸጥታል አለችው የሚጸጽተኝ ብቸኛ ነገር አለ ኢማኑኤል በርካታ ከአንቺ እርሷን ቀደም ብዬ መጠበቅ አለመቻሬ ነው ሊዛ እቃዋን ሸክፋ የዛን ሁለት ወጥታ ሄደች ከበሩ ስትወጣ ወደኋላ አንዴ ዙራ ተመለከተች ኢማኑኤል ይጠራኛል ብላ ተስፋ በማድረግ ነገር ግን እርሱ ከእናቱ ጋር ተቀምጦ በእርጋታ የበለዙ ፊቷ ላይ መድኃኒት እያደረገ ነበረ። ቀጥለው የመጡት ሳምንታቶች ሰላማዊ ግን የሚያሳዝኑ ነበረ። ሊዛ ናት ብሎ ላሰባት ሴት ኢማኑኤል እያዘነ በተመሳሳይ ደግሞ እናቱ በዝምታ ለተቋቋመችው ስቃይ የጥፋተኛነት የጸጸት ስሜት ተሰማው። ሊዛ ወደ ወላጆቿ ቤት ተመለሰች፣ ነገር ግን ለኢማኑኤል ቴክስት መልእክቶችን መላኳን አቁማ አታውቅም። ይቅርታ፣ አዝናለው ስትል ጻፈች። እንደተሳሳትኩ አውቃለሁ። እባክን ሌላ እድል ስጠኝ። ግን ኢማኑኤል ለምትልካቸው መልእክቶች መልስ ሰጥቷት አያውቅም። እናቱን ከጎዳችበት ሴት ራሱን አሸሽቷል። ይህ በእንዲህ እንዳለ ኢማኑኤልና ማማ ቀስ በቀስ የደስታ ቤታቸውን ዳግም መገንባት ጀመሩ። በምሽት አብረው ተቀምጠው ሊዛ ወደ ሕይወታቸው ከመምጣቷ በፊት እንደሚያደርጉት መሳቅ፣ ማውራት፣ መጫወት ጀመሩ። ይቅርታማ ልጠብቅሽ አልቻልኩም፣ አላት አንድ ቀን ማታ ኢማኑኤል። ሲፈጠር የነበረውን ነገር ማየት ይገባኝ ነበረ። ማማ ፈገግ አለችና የልጇን እጅ መታ መታ እያደረገች አላስጠቃኸኝም፣ የኔ ልጅ። በጣም አስፈላጊ በነበረው ጊዜ አዳንከኝ። ወራቶች እንዳለፉ የሊዛ ህይወት መበታተን ጀመረ። የሰፈሩ ሰው ስለተፈጠረው ነገር ሰማ። ጓደኞቿ ችላ ይሏት ጀመረ። የራሷ ቤተሰቦችም በባህሪዋ አፈሩ ተሸማቀቁ ለኢማኑኤል በርካታ መልእክቶችን ላከችለት ነገር ግን እርሱ መልሶላት አያውቅም በሕይወቷ እጅግ አስፈላጊ የሆነውን ነገር አጥታለች ትዳሯን ቤቷንና ስሟን ነገር ግን ኢማኑኤልና ማማ ቆንጆ ነገር አብረው እየገነቡ ነበር ከህመማቸው ድነው አዲስ የደስታ ትዝታዎችን መፍጠር ጀመሩ የራሴንም የአንቺንም ክብር ከመጠበቅ በላይ ለእኔ ዋጋ ያለው ምንም ነገር በዚህ ዓለም ላይ የለም በማለት አንድ ቀን ኢማኑኤል ለእናቱ ነገራት። ይህንን ትምህርት የተማርኩት ከረፈደ ቢሆንም ግን ተምሬዋለሁ አለ። ማማ ፈገግ አለች፣ ሁልጊዜም እንደሚሆን የምታውቀውን ሰው በመጨረሻ ልጇ በመሆኑ በልጇ በመኩራት ፊቷ አበራ። ውድ ወዳጆቼ የዛሬውን ቪዲዮ እንዴት አገኛችሁት? ከወደዳችሁት ኮሜንት ላይ ወደነዋል በማለት ጻፉልን፣ ላይክም አድርጉት። እስከ መጨረሻው ድረስ የተመለከታችሁ ተመልካቾችም ጨርሰናል በማለት ጻፉልን። ከየት ሆናችሁ እንደምታዩትም ንገሩን። ለሌሎች አስደናቂ አስተማሪ፣ ግብረ ገባዊ ታሪኮች ቻናሉን ሰብስክራይብ፣ የደወል ምልክቱንም መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ታላቅ የምስራች በመሃል ፒያሳ ከሜሪት ፕሮፐርቲስ 7 ፐርሰንት ሲከፍሉ 30 ፐርሰንት ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ ሁለት መኝታ አምስት ሚሊዮን ብር ሙሉ ክፍያ፣ ባለ ሶስት መኝታ ሰባት ነጥብ ሁለት ሚሊዮን ብር ሙሉ ክፍያ፣ ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የወብ መንደራችን ሁለት ቤዝመንት ያለው እስከ አራተኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ አምስተኛና ስድስተኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በ10% ቅድመ ክፍያ ከ441000 ብር ጀምሮ የቤት ባለቤት ይሆኖ